የመጽሐፍ ቅዱሳዊ ተወስኖ መወሰን እና ነጻ ፈቃድ ትምህርት የኒቅያ በፊት ቤተ ክርስቲያን አባቶች አመለካከት ክፍል የታሪካዊ ስነ መለኮት የኒቅያ በፊት አመለካከት ምዕራፍ አራት የኒቅያ በፊት ስነ መለኮት አጠቃላይ እይታ ታሪካዊ አውድ ተጽዕኖዎች የግሪክ ሮማውያን ፍልስፍና፣ የአይሁድ ስነ መለኮት፣ ሐዋርያዊ ትውፊት። ቁልፍ ሰዎች ቀሌምንጦስ ዘሮሜ፣ ኢግናጥዮስ፣ ዮስጢኖስ ማርቲር፣ ኢራኒዎስ፣ ጠርጡልያን። ስነ መለኮታዊ ቅድሚያዎች በሥነ ምግባራዊ ኃላፊነት ላይ አጽንኦት እና የውሳኔ መቃወም። ምዕራፍ አራት የኒቅያ በፊት ሥነ መለኮት አጠቃላይ እይታ ታሪካዊ አውድ ተጽዕኖዎች፡ የግሪክ ሮማውያን ፍልስፍና፣ የአይሁድ ሥነ መለኮት፣ ሐዋርያዊ ትውፊት። የኒቅያ በፊት ቤተ ክርስቲያን አባቶች ሥነ መለኮት በግምት ከ አንድ መቶ ሦስት መቶ ሃያ አምስት ዓ.ም ድረስ የዘለቀው በግሪክ ሮማውያን ፍልስፍና በአይሁድ ሥነ መለኮት እና በሐዋርያዊ ትውፊት በተቀረጸ የበለጸገ ታሪካዊ አውድ ውስጥ ብቅ አለ። እነዚህ ተጽዕኖዎች አባቶች ስለ ተወስኖ መወሰን እና ነጻ ፈቃድ የመጽሐፍ ቅዱስ ትምህርቶችን የሚተረጉሙበትን የአእምሮ እና መንፈሳዊ ማዕቀፍ አቅርበዋል፣ ይህም ከኋለኛው ኦግስጥኖሳዊ ዕድገቶች የተለየ አመለካከት ፈጥረዋል። የግሪክ ሮማውያን ፍልስፍና ቀደምት ቤተ ክርስቲያን በሮማ ግዛት ውስጥ ትሠራ ነበር። የግሪክ ፍልስፍናዊ ወጎች እንደ ስቶይሲዝም፣ ፕላቶኒዝም እና አርስቶትሊያኒዝም የተስፋፉበት የስቶይሲዝም ዕጣ ፈንታ ሄማሮሜን እና መለኮታዊ ምክንያት ዋጋዋስ ላይ ያለው አጽንዖት እንደ ዮስጢኖስ ማርቲር ያሉ አንዳንድ አባቶች በወሳኝ ሁኔታ የተሳተፉበትን የውሳኔ የዓለም እይታን አቅርቧል። በኪ የመጀመሪያው ይቅርታክ ውስጥ ዮስጢኖስ ዕጣ ፈንታን ይክዳል፣ የሥነ ምግባር ተጠያቂነት አስፈላጊ የሆነውን ነጻ ፈቃድ ይከራከራል። ምናልባትም የክርስትናን አንትሮፖሎጂ በመጠቀም የስቶይክን አስፈላጊነት ይቃወማል። የነፍስን ራስን በራስ የማስተዳደር እና ዘላለማዊ ቅርጾች ላይ ያተኮረው ፕላቶኒዝም እንደ ቀሌምንጦስ ዘሮሜ ያሉትን ሰዎች ላይ ተጽዕኖ አሳድሯል፣ የሰው ነጻነት መለኮታዊውን ምስል እንደሚያንጸባርቅ ያዩት። በአርስቶትል ውስጥ ጎልቶ የታየው ፕሮይሬሲስ ሆን ተብሎ የተደረገ ምርጫ ጽንሰ ሐሳብ በክርስቲያኖች ተቀባይነት አግኝተዋል። ኢራኒዎስ አውቴክሶሲዮስ ራስን መወሰን በተመሳሳይ ይጠቀማል፣ ከውሳኔ ፍልስፍናዎች ጋር የነጻ ፈቃድን መከላከላቸውን ይቀርጻል። ይህ ተሳትፎ አባቶች የእግዚአብሔር ሉዓላዊነት የሰውን ምርጫ ሳይሽር የሚገዛበትን ሥነ መለኮት እንዲገልጹ ረድቷቸዋል። የአይሁድ ሥነ መለኮት የሁለተኛው ቤተ መቅደስ የአይሁድ እምነት ወራሾች እንደ መሆናቸው አባቶች የእግዚአብሔርን የቃል ኪዳን ምርጫ ለምሳሌ ዘዳግም ሰባት ስድስት ስምንት እና የሰውን ኃላፊነት ለምሳሌ ዘዳግም ሰላሳ አስራ ዘጠኝ የሚያጎላ ትውፊት ወርሰዋል እንደ ኤርምያስ አንድ አምስት ባሉ ጽሑፎች ላይ እንደሚታየው የእግዚአብሔር ቀደምት እውቀት ላይ ያለው የአይሁድ ትኩረት ተወስኖ መወሰንን እንደ ግንኙነት እንጂ እንደ ግዴታ አለመሆኑን ያላቸውን ግንዛቤ አሳውቋል። መለኮታዊ ፈቃድና የሰው ብቃት ላይ የረቢዎች ክርክር ለምሳሌ የቁምራን ውሳኔ ከፈሪሳዊ ነጻነት ጋር ስጋታቸውን ይመሳሰላል። ኢራኒዎስኮ ከኑፋቂዎች ጋር ውስጥ ይህም ሚዛን ያንጸባርቃል። የእግዚአብሔርን ዕቅድ ዓላማ ያለው አድርጎ ሲቀርስ ከሕይወትን ምረት ተከሚሉት የአይሁድ ጥሪዎች ጋር በሚመሳሰል መልኩ የሰውን ተግባር አጥብቆ ይናገራል። ይህ ቅርስ ትርጓሚያቸውን በቃል ኪዳን ተስማምቶ ውስጥ መሠረተ። ሐዋርያዊ ትውፊት በአዲስ ኪዳንና በሐዋርያት የቃል ትምህርቶች ላይ የተመሠረተ ይህ ትውፊት የአባቶችን ዋና ሥልጣን ሰጥቷል። እንደ ሮሜ 8 29 30 ቀደምት እውቀትና ተወስኖ መወሰን እና ዮሐንስ 3 16 የእምነት ሚና ያሉ ጽሑፎች ስነ መለኮታቸውን ቀርጸዋል። የኢግናጥዮስ ዘአንጾኪያ ደብዳቤዎች የሐዋርያዊ እውነት ወራሾች ሆነው ለጳጳሳት መታዘዝን ያጎላሉ፣ የጂናስቴክ መዛባትን የሚቃወም ሕያው ትውፊትን ይጠቁማሉ። የጠርጡልያን ክህኑፋቂዎችን የሚቃወም ማዘዣ ኪይህን ሐዋርያዊ ተቀማጭ ይከላከላል። ጳውሎስ እንዳስተማረው ለምሳሌ ሮሜ 10 9 ነጻ ፈቃድን ከሥነ ምግባራዊ ኃላፊነት ጋር ያገናኛል። ይህ ትውፊት ዕጣ ፈንታን የሚወስን አጉል እምነትን ውድቅ ማድረጋቸውን አስረግጧል፣ የሰውን ምላሽ እየጋበዘ የመዳንን እቅድ አስቀድሞ የሚወስን አምላክን አረጋግጧል። እነዚህ ተጽዕኖዎች የግሪክ ሮማውያን ፍልስፍና የአእምሮ መሣሪያዎች፣ የአይሁድ ሥነ መለኮት የቃል ኪዳን ሚዛንና የሐዋርያዊ ትውፊት የመጽሐፍ ቅዱስ ታማኝነት፣ የእግዚአብሔርን ሉዓላዊነት እና የሰውን ክብር የሚያንጸባርቅ ተወስኖ መወሰን እና ነጻ ፈቃድ አብረው የሚኖሩበትን የኒቅያ በፊት ሥነ መለኮት ለመመሥረት ተሰብስበዋል። ታሪካዊ አውድ፣ ቁልፍ ሰዎች ቀሌምንጦስ ዘሮሜ፣ ኢግናጥዮስ፣ ዮስጢኖስ ማርቲር፣ ኢራኒዎስ፣ ጠርጡልያን የኒቅያ በፊት ዘመን ከ100-325 አም ቁልፍ ስነ መለኮታዊ ሰዎችን ቀሌምንጦስ ዘሮሜ፣ ኢግናጢዮስ ዘአንጾኪያ፣ ዮስጢኖስ ማርቲር፣ ኢራኒዎስ ዘሊዮን እና ጠርጡልያን ጽሑፎቻቸው ስለ ተወስኖ መወሰን እና ነጻ ፈቃድ ቀደምት የክርስትን አስተሳሰብን ቀርጸዋል። ከኒቅያ የሃይማኖት መግለጫ እና ከኦግስትኖስ ተጽዕኖ በፊት የሠሩት እነዚህ አባቶች በመጽሐፍ ቅዱስ በግሪክ ሮማውያን ፍልስፍና እና በአይሁድ ትውፊት የተነሳሱትን ስነ መለኮት ገለጹ። ይቅርታና የፓስተር ተግዳሮቶች ልዩ ታሪካዊ አውዳቸውን ያንጸባርቃሉ። ቀሌምንጦስ ዘሮሜ 96 ዓ.ም እንደ ቀደምት ጳጳስ የቀሌምንጦስ ለቆሮንቶስ ሰዎች የጻፈው መልእክት የቤተ ክርስቲያን አለመግባባትን ይዳሳል፣ መለኮታዊ ሥርዓትን እና የሰውን ኃላፊነት ያጎላልኩ ለድህነታችን የፈሰሰውን የክርስቶስን ደም እነስብከ ሰባት አራት በማለት የእግዚአብሔርን ሉዓላዊ ዕቅድ ይጠቁማል። ሆኖም ንስሐን ያሳስባል፣ ስምንት አንድ ነጻ ፈቃድን ያመለክታል። ሆን ተብሎ ቸልተኝነት ላይ ያለው ትኩረት ለምሳሌ ዘጠኝ አራት ሰዎች መታዘዝን እንደሚመርቱ ይጠቁማል፣ ከሐዋርያዊ ትውፊት ጋር የሚስማማ እና ዕጣ ፈንታን የሚወስን አጉል እምነትን ይቃወማል። ኢግናጥዮስ ዛንሶኪያ አንድ መቶ ሰባት አእም ወደ ሰማዕትነት በሚወስደው መንገድ በጻፋቸው ደብዳቤዎች ኢግናጥዮስ በሐዋርያዊ ስልጣን ስር ያለውን አንድነት ያጎላል። ለምሳሌ ኤፌሶን አራት አንድ አማኞች ከዘላለም ጀምሮ እንደ ተወሰኑ ኩ ኤፌሶን አንድ አንድ ይናገራል። ሮሜ ስምንት ሀያ ዘጠኝን ያስተጋባል፣ ሆኖም ጽናትን ይጠይቃል። ለምሳሌ መግናሲያውያን አስር አንድ ተግባርን ያመለክታል። ሥነ መለኮቱ መለኮታዊ ተነሳሽነትን ከሰው ታማኝነት ጋር ያስተካክላል። በስደትና በኑፋቂ አውድ የተቃኝ ዮስትኖስ ማርቲር አንድ መቶ አንድ መቶ ስልሳ አምስት አም ፈላስፋው ይቅርታ ጠያቂ ሆነ። የዮስጢኖስ የመጀመሪያ ይቅርታ ም 43 ነፃ ነጻ ፈቃድን ይከላከላል። ሰዎች ክፉን የማስወገድ ኃይል ከሌላቸው ተጠያቂ ሊሆኑ አይችሉም። ከየግሪክ ሮማውያን ፕሮአይሬስን በመጠቀም የስቶይክን ውሳኔ ይቃወማል። ምርጫን ከመጽሐፍ ቅዱስ ጋር ያስተካክላል። ለምሳሌ ዘዳግም ሰላሳ ዐሥራ ዘጠኝ የእግዚአብሔርን ቀደምት ዕውቀት እንደ መንሥኤ ያልሆነ አድርጎ ማየቱ ሉዓላዊነትን ከድርጊት ጋር ያስማማል። ኢራኒዎስ ዘሊዮን አንድ መቶ ሰላሳ ሁለት መቶ ሁለት ዓ.ም ኑፋቂዎችን የሚቃወም ክ ውስጥ ኢራኒዎስ የጊናስቴክ ዕጣ ፈንታን ይክዳል። እግዚአብሔር ሰው እንዲታዘዝ ወይም እንዳይታዘዝ ነጻ አደረገው ከአራት ነጥብ ሦስት ሰባት አንድ በማለት ይከራከራል። ተወስኖ መወሰንም ከእግዚአብሔር ዕቅድ ጋር ያገናኛል። ለምሳሌ ሦስት ነጥብ ሁለት ሦስት አንድ የክርስቶስ ማጠቃለያ በአይሁድ የቃል ኪዳን ስነ መለኮትና በጳውሎስ ትርጓሜ ሮሜ 10 9 ላይ የተመሠረተውን የሰውን ነፃነት አውቴክሶሲዮስን እያጎላ የኑፋቂ አውዱ ይህን ሚዛን አስገደደ። ጠርጡልያን 160 220 እም በነፍስ ላይ ከውም 20 1 ውስጥ ጠርጡልያን ኪ ነፍስ ነጻ ናት፣ መልካምን ወይም ክፉን ለመምረጥ ከ በማለት የውሳኔ ፍልስፍናዎችን ይከላከላል። ከ ማርሲዮንን የሚቃወም ክህ ውስጥ እግዚአብሔር በፍጥረትና በቤዛነት ያለውን ሉዓላዊነት ያረጋግጣል። ሆኖም የሰውን ተጠያቂነት አጥብቆ ይናገራል። ለምሳሌ ሁለት ነጥብ አምስት የሕጋዊ ሮማውያን አውዱ ይህን ድርብ አጽንኦት አጠነከረ። በተጨማሪም እነዚህ ሰዎች በግሪክ ሮማውያን እና በአይሁድ ተጽዕኖዎች መካከል የእግዚአብሔር የተወሰነ ዕቅድ ድኅነት ከሰው ምርጫ ጋር የሚኖርበትን ስነ መለኮት ቀርጸዋል። ይህም የክርክርና የትምህርት ምስረታ ታሪካዊ አውዳቸውን ያንጸባርቃል። ቀሌምንጦስ ዘሮሜ አንድ ቀሌምንጦስ 33 አንድ እመልከት፣ እንዴት በግርማዊ ኃይሉ ሁሉን እንዳዘዘ ሰማያት በትእዛዙ ይንቀሳቀሳሉ። ከቀሌምንጦስ መለኮታዊ ሉዓላዊነትን ያጎላል። ሆኖም ስምንት አምስት ላይ እኮ ያለፈውን ዘመን ሁሉ እመልከት እግዚአብሔር ንስሐን ይሰጣል። ከሰዎች ለእግዚአብሔር ጥሪ ምላሽ የመስጠት ተግባር እንዳላቸው ያመለክታል። የግሪግ ሮማውያን የሥርዓት አውዱ እና የአይሁድ የንስሐ ተነሳሽነት እዚህ ይዋሃዳሉ። እግዚአብሔር ዓለሙን አስቀድሞ እንደሚወስን ሆኖም ነፃ ምርጫን እንደሚጋብዝ ይጠቁማሉ። ኢግናጥዮስ ዘአንጾኪያ ለሮሜ ሰዎች አራት አንድ እኔ የእግዚአብሔር ስንዴ ነኝ። የዱር አራዊት ጥርስ ሲፈጨኝ የክርስቶስ ንጹሕ እንጀራ ወደ ልገኝ ከኢግናጥዮስ ሰማዕትነቱን እንደ መለኮታዊ ትእዛዝ ያያል። ሆኖም ለኤፌሶን ሰዎች ዐሥር አንድ ላይ ከእንዲጸጽቱ ጸልዩኬ በማለት የሰውን ተግባር ያሳስባል። ስደትን ሲጋፈጥ በሐዋርያዊ ትውፊት ላይ የተመሠረተውን የእግዚአብሔርን እቅድ ከነጻ ምላሽ ጋር ያስተካክላል። ዮስጢኖስ ማርቲር የመጀመሪያ ይቅርታ 44 እግዚአብሔር አንዳንዶቹን እንደ መልካም ሌሎቹን ደግሞ እንደ ክፉ አስቀድሞ ያውቃል፣ ነገር ግን አያስገድድም። የእያንዳንዱ ሥራ የራሱ ነው። ኩዌስችኖስ የግሪክ ሮማውያን ዕጣ ፈንታን በግልጽ ይክዳል። ምርጫን ለማረጋገጥ ፕራይሬስን ይጠቀማል። የፍልስፍና ዳራው መለኮታዊ ቀደምት እውቀት ከሰው ነጻነት ጋር የሚኖርበትን ሥነ መለኮት ይቀርጻል። የዘዳግምን ሥነ ምግባር በመጥቀስ ኢራኒዎስ ዘሊዮን ኑፋቂዎችን የሚቃወም ከ4.4.3 እግዚአብሔር ሁሉን አስቀድሞ ያውቃል፣ ሆኖም ሰው ለራሱ ድርጊት ተጠያቂ ነው። ኪኢራኒዮስ የጊናስቴክ ውሳኔን ይቃወማል እና አራት ነጥብ ሦስት ሰባት አራት ላይ ከእርሱም በፈቃዳቸው እንዲከተሉ የመምረት ኃይልን ሰጣቸው። ኪ ነጻነትን ከክብር ጋር ያገነኛል። በአይሁድ ተጽዕኖ የተደረገው ትርጓሜ ተወስኖ መወሰን የእግዚአብሔር ዕቅድ ከድርጊት ጋር ያስማማል። ጠርቱሊያን ማርሲዮንን የሚቃወም ሁለት ነጥብ ሁለት ሦስት የእግዚአብሔር ቀደምት ዕውቀት ነጻነትን አያጠፋም። የሰው ፍቃድ ነጻ ነው ጠርጡልያን ኩ በነፍስ ላይ ከ20 ውስጥ ሉዓላዊነትን ይከላከላል። እግዚአብሔር የነፍስን ነጻነት ወሰነ። ክህኑፋቂዎችን በመቃወም ምርጫን ያጎላል። የሮማውያን ሕጋዊ እይታ ሰዎችን በእግዚአብሔር ሥርዓት ውስጥ ተጠያቂዎች አድርጎ ይቀርጻል። እነዚህ ጥቅሶች ወጥ የሆነ የኒቅያ በፊት ንድፍ ያሳያሉ። የእግዚአብሔር ሉዓላዊነት የቀለምንጦስ ሥርዓት፣ የኢግናጥዮስ ሰማዕትነት፣ የኢራኒዎስ ቀደምት እውቀት መድረኩን ያዘጋጃል። ሆኖም የሰው ነጻነት የቀለምንጦስ ንስሐ፣ የኢግናጥዮስ ጸሎት የዮስጢኖስ ሥራዎች፣ የኢራኒዎስ ምርጫ፣ የጠርጡልያን ነጻነት ወሳኝ ሆኖ ይቀራል። አውዳቸው እጣ ፈንታን የሚወስን አጉል እምነትን መዋጋት፣ በፍልስፍና ውስጥ መሳተፍና የሐዋርያዊ ትምህርትን መጠበቅ። ተወስኖ መወሰን በኋላ ከሚመጣው የውሳኔ ለውጥ በተቃራኒ ግዴታ ሳይሆን ቤዛነትን የሚያገለግልበትን ስነ መለኮት አዳብረዋል። ስነ መለኮታዊ ቅድሚያዎች በሥነ ምግባራዊ ኃላፊነት ላይ አጽንዖትና የውሳኔ መቃወም፣ ጂናስቲክ እጣ ፈንታ ከአንድ መቶ እስከ ሶስት መቶ ሀያ አምስት አም ድረስ የሰሩት የኒቅያ በፊት ቤተ ክርስቲያን አባቶች በተለይም የጊናስቴክ ዕጣ ፈንታን ለመቃወም በሥነ ምግባራዊ ኃላፊነትና የውሳኔ መቃወም ላይ ከፍተኛ ሥነ መለኮታዊ ቅድሚያ ሰጥተዋል። ይህ አጽንኦት ተወስኖ መወሰን እና ነጻ ፈቃድን ያላቸውን ግንዛቤ ቀርሶ አመለካከታቸውን ከኋለኛው ኦግስተኖሳዊ ውሳኔ ለውጥ በመለየት እና ኑፋቂዎችን በመቃወም ኦርቶዶክሳዊ ክርስትናን የመከላከል ታሪካዊ አውዳቸውን ያንጸባርቃል። ሥነ ምግባራዊ ኃላፊነት አባቶች ሰዎች ለድርጊታቸው የሥነ ምግባር ተጠያቂነት እንዳለባቸው አጥብቀው ይናገራሉ። ይህ አቋም በመጽሐፍ ቅዱስ ላይ የተመሠረተ ነው። ለምሳሌ ዘዳግም 30 19 ከሕይወትን ምረጥ ከሮሜ 10 9 ከመመስከርን ማመንኩ ዮስጢኖስ ማርቲርኩ የመጀመሪያው ይቅርታኩ 43 ላይ ከሰዎች ክፉን የማስወገድና መልካምን የመምረጥ ኃይል ከሌላቸው ተጠያቂ ሊሆኑ አይችሉም ኪ በማለት ነጻ ፈቃድን ከስነ ምግባር ታማኝነት ጋር ያገናኛል። ይህ ቅድሚያ ከፓስተር ሚናቸው ብቅ ይላል። አማኞችን ወደ ጽድቅ መምራት ተግባርን ማረጋገጥን ይጠይቃል። ቀሌምንጦስ ዘሮሜ አንድ ቀሌምንጦስ ስምንት አምስት ላይ በሁሉም ዘመናት ንስሐን ይጠይቃል፣ ምርጫ ሁለንተናዊ እና ውጤታማ መሆኑን ያመለክታል። ኢራኒዎስ ኑፋቂዎችን የሚቃወም ኪ አራት ነጥብ ሶስት ሰባት አንድ ላይ ከእግዚአብሔር ሰው እንዲታዘዝ ወይም እንዳይታዘዝ ነጻ አደረገው ኪ በማለት የስነ ምግባር ኃላፊነትን ከሰው ክብር ጋር ያገናኛል። ይህ ትኩረት በፍርድ የእግዚአብሔር ፍትሕ ለምሳሌ ራእይ 20 12 በመለኮታዊ ግዴታ ሳይሆን በፈቃደኝነት ድርጊቶች ላይ የተመሠረተ መሆኑን አረጋግቷል። የውሳኔ መቃወም ጂናዋስቴ ዕጣ ፈንታ ጊናዋስቴ ፌስሙ በዘመኑ ዋና ኑፋቄ ድኅነት በምሥራዊ እውቀት ጊናዋዜስ እና በኮስሚክ ዕጣ ፈንታ ላይ የተመሠረተበትን የውሳኔ ኮስሞሎጂ አቅርቧል። ብዙውን ጊዜ የሰውን ዕጣ ፈንታ የሚቆጣጠር ጉድለት ካለበት ዴሜርድ የሁለትነት እይታ ጋር የተያያዘ ይህ ዕጣ ፈንታ ነጻ ፈቃድን ይሽራል። አንዳንዶች በተፈጥሯቸው ፕኔማቴክ የዳኑ ወይም ከሐዋይ ከ የተረገሙ እንደሆኑ ይናገራል። አባቶች ይህንን በጽኑ ተቃወሙ። ኢራኒዎስ የቫለንቲኒያን ጂኖስቲፊስሙን በመዋጋት ከኑፋቂዎችን የሚቃወም የአንድ ነጥብ ስድስት ሁለት ላይ እንደዚህ ያሉ ትምህርቶች ከየሰውን ነጻነት ያጠፋሉ ክ በማለት ከመጽሐፍ ቅዱሳዊ ነጻነት ለምሳሌ ዮሐንስ 3 16 ጋር ያን ጠርጡልያን በነፍስ ላይ ከ21 ላይ ከነፍስ ነፃና ለመምረጥ ከ በማለት የጊናስቴክ ቅድመ ውሳኔን በሰው ፈቃድ በመቃወም የውሳኔ ፍልስፍናዎችን ይክዳል። ዮስጢኖስ ማርቲር በተመሳሳይ መልኩ ከየመጀመሪያው ይቅርታ ከ44 ላይ ዕጣ ፈንታን ይክዳል። የእግዚአብሔር ቀደምት ዕውቀት እንደ ጊናስቴክ አስፈላጊነት እንደማያስገድድ አጥብቆ ይናገራል።